ሰላም ሰላም፣ እንዴት ናችሁ? በ2018 ዓ.ም ኢንትራንስ ኤግዛም ለመፈተን እየተዘጋጃችሁ ያላችሁ ተማሪዎች በሙሉ ዛሬ የትምህርት ምዘናና ፈተናዎች አገልግሎት የ2018 ዓ.ም 12ኛ ክፍል ሀገር አቀፍ ፈተናን በተመለከተ አዲስ መረጃ አውጥቷል። በዚህ ቪዲዮ ይህንን መረጃ ኢንዲቴል ሼር አደርጋቸዋለሁ። እስከ መጨረሻው ድረስ አብራችሁን ይቆዩ። ከመጀመራችሁ በፊት ግን ለማታውቁኝ ፈንታውን ፀሀይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩትዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነ እና ለዚ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በሰብሮኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ ሼር ሴት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። ደስዳቢ ወደ መረጃው ስንሄድ የ2018 ዓ.ም ትምህርት ዘመን የ12ተኛ ክፍል ሀገር አቀፍ ፈተና ይዘቶች ይፋ ሆኑ ይላል። የትምህርት ምዘናና ፈተናዎች አገልግሎት ኤጀንሲ ነው ይህን መረጃ ያወጣ። አፕዴትድ የሆነ መረጃ ነው ያወጣው። የትምህርት ምዘናና ፈተናዎች አገልግሎት ተማሪዎች፣ የተማሪዎች ቤተሰብ፣ መምህራንና የትምህርት አመራር ለፈተና ዝግጅት በሚያደርጉበት ወቅት ፈተና የሚሸፍናቸውን ይዘቶች ይፋ አድርጓል። እንግዲህ የ 18 ዓ ም የትምህርት ዘመን የ12ተኛ ክፍል ፈተና ዝግጅት ና አስተዳደር የሚከተሉትን ይዘቶች ያካትቷል ብሏል የመጀመሪያው የትምህርት አይነቶችን በተመለከተ ለተፈጥሮ ሳይንስ ተፈታኞች የምትፈተኗቸው እንግሊዘኛ ሂሳብ ስኮላ አፕቲቱድ ኬሚስትሪ ፊዚክስ እና ባዮሎጂ ሲሆኑ ለማህበራዊ ሳይንስ ተፈታኞች ደግሞ እንግሊዘኛ ሂሳብ አፕቲቱድ ሂስትሪ ጂኦግራፊ እና ኢኮኖሚክስ ናቸው። ሁለተኛው እንግዲህ ፈተናው ከ9 እስከ 12ተኛ ክፍል ደረጃዎችን እና በተማሪው መጽሐፍ ላይ ያሉትን ሁሉም ምዕራፎች ይሸፍናል ብሏል። እንግዲህ ፈተናው እንደተለመደው የሚይዘው ከ9 እስከ 12ተኛ ክፍል ያሉትን ትምህርቶች ነው የሚሸፍነው። ሶስተኛው ከ10 እስከ 12ተኛ ክፍል ሁሉም የትምህርት አይነቶች ፈተና በአዲሱ ስርዓት ወይም በኒው ከሪክለም ትምህርት መሰረት እየተዘጋጀ ያለ ሲሆን የዘጠነኛ ክፍል ደግሞ የሁሉም የትምህርት አይነቶች ፈተና ከቀድሞውና ከአዲሱ ስርዓተ ትምህርት የጋራ ይዘቶችን ብቻ አካቶ እየተዘጋጀ ይገኛል ብለዋል። ያ ማለት ከአስረኛ ክፍል እስከ አስራ ሁለተኛ ክፍል ያለው በአዲሱ ካሪክለም የሚዘጋጅ ይሆናል። የዘጠነኛ ክፍል ግን በአዲሱ ባሮየውም የተማሩ ስላሉ የሁለቱንም ኮመን ኮንተንቶች እያካትታል ነው ያሉት። በዛ መሰረት ነው እየተዘጋጀ ነው ብለዋል። አራተኛው ፈተናው ማንኛውም ተፈታኝ ተማሪ ከተማረው ስርዓት ከተማረው ስርዓተ ትምህርትና ከተማሪው መጽሐፍ ላይ ብቻ ተመስርቶ እየተዘጋጀ ይገኛል ይላል። እንግዲህ ማንኛውም ሰው በተማረበት ስርዓተ ትምህርት መሰረት ነው ፈተናው የሚዘጋጀው ፈተናው የሚዘጋጀው ከተማሪዎች ቴክስት ቡክ መሰረት አድርጎ እየተዘጋጀ ይገኛል ብለዋል። አምስተኛው የፈተናው አስተዳደር በበይነመረብ ወይም በኦንላይን እና በወረቀት ጎን ለጎን የሚሰጥ ሲሆን፣ አብዛኛው ተፈታኝ ግን በበይነመረብ እንዲፈተን እየተሠራ ያለ በመሆኑ ተፈታኞች ራሳቸውን በ በበይነ መረብ ወይም በኦንላይን ለመፈተን ለመፈተን ሊዘጋጁ ይገባል ብሏል። እንግዲህ ፈተናው ከዚህ በፊት እንደነበረው በኦንላይንም በወረቀት ነው የሚሰጠው። በዘንድሮ በ2018 ዓ.ም ግን አብዛኛውን ተማሪ በኦንላይን ለመፈተን እየተዘጋጀ ነው ብሏል። ሶ ተማሪዎች በኦንላይን ለመፈተን ካሁኑ ራሳቸውን እንዲያዘጋጁ ነው የትምህርት ምዘናና ፈተናዎች አገልግሎት ያስታወቀው። ሶ ተውዲው ይህንን አውቃችሁ የምትፈተኗቸውን ትምህርቶች የምትፈተኗቸውን ኮርስ ኮንተንቶች እና ከምን ምንም መሰረት አድርጋችሁ መዘጋጀት እንዳለባችሁ በአጠቃላይ እነዚህን ጠቃሚ ኮንተንቶች የትምህርት ምዘናና ፈተናዎች አገልግሎት አፕዴትድ የሆነ መረጃ ይፋ አድርጓል ማለት ነው። እነዚህን ነገሮች መሰረት በማድረግ ለ ኢንትራንስ ፈተናችሁ በደንብ እንድትዘጋጁ ሪከመንድ እናደርጋችኋለን። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩትብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሌሎች ተጨማሪ መረጃዎችን የዩኒቨርሲቲ ጥሪዎችን፣ ኖቶችን በአጠቃላይ ትምህርታዊ መረጃዎችን ማግኘት የምትፈልጉ ከሆነ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ ያገኙታል፣ ጆይን ያድርጉ። ስለ ሪሚዲያል ዝርዝር መረጃ ማወቅ የምትፈልጉ ከሆነ ከዚህ በፊት የሰራሁት ቪዲዮ ስላለ እሱን ዲስክሪፕሽን ላይ ታገኙታላችሁ። በሌላ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ንፌስ